እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። ዛሬ የሚደረጉ ጨዋታዎች አሉ። ከዛ በተጨማሪ ደግሞ ሌሎችንም ስፖርታዊ ጉዳዮች ጠቅልል አድርገን ወደ እናንተ እናደርሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁ ወይን ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ታደምጣላችሁ። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ ጋብዛለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁ ይቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬውን ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ከግብፃቸው ጋር የሚያደርገውን ተጠባቂ የዓለም ዋንጫ የማጣሪያ ምድብ አምስተኛ ጨዋታ የሚመሩት ዳኛ ይፋ ተደርገባል። ጨዋታው ሞሪሺያሳዊው ዳኛ ፓትሪስ ሚላርስ በመሀል ዳኝነት እንደሚመሩት ነው በካፍ መመረጣቸው ይፋ የሆነው። ጨዋታውን የሞሪሽስ ዳኛ ፓትሪስ ሚላርዝ በመሀል ዳኝነት እንዲመሩት ተመርጠዋል። ይህ ዳኛ እንግዲህ ፓትሪስ ሚላርዝ ኢትዮጵያና ግብጽ ብሔራዊ ቡድን ጨዋታን ለመጀመሪያ ጊዜ ነው የሚመሩት። ዋና ዳኛው ከዚህ በፊት ስምንት ኢንተርናሽናል የብሔራዊ ቡድን ጨዋታዎችን በመሀል ዳኝነት የመሩ ሲሆን 30 የቢጫና ሁለት ቀይ ካርዶችንም መምዘዛቸው ይነገራል። ከዋና የመሀል ዳኛው በተጨማሪ ጨዋታውን የሚመሩት ረዳት ዳኞችና አራተኛ ዳኛም ከሞሪሸስ መመረጣቸው ነው ይፋ የተደረገው። የሁለቱ ብሔራዊ ቡድኖች ተጠባቂ ጨዋታ አረብ መጋቢት 12 2017 ዓ ም ሞሮኮ ካሳብላንካ ላይ ስታድ ላርቢ ዛውሊ ስቴዲየም የሚካሄድ እንደሆነ ዘገባዎች ያሳያሉ። ኢትዮጵያ ሶስት ነጥቦችን በመያዝ በምድቡ ሶስተኛ ደረጃ ላይ ስትቀመጥ፣ ግብጽ በአስር ነጥቦች ምድቡን እየመራችም ትገኛለች። ሌላኛው የሀገር ውስጥ መረጃችን የሚሆነው የኢትዮጵያ ፕሪምየር ሊግ የ21ኛ ሳምንት ጨዋታዎች ትላንትና ተደርጎ መጠናቀቃቸው ይታወሳል። መቻል ከወልዋሉ አዲግራት ዩኒቨርሲቲ ዜሮ ለዜሮ ኢትዮጵያ መድን ደግሞ ድሬዳዋ ከተማን አንድ ለዜሮ ባሸነፉበት የትናንትና ጨዋታ ነው የተጠናቀቀው በዚህ መሰረትም እንግዲህ የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥን ኢትዮጵያ መድን ባደረጋቸው 19 ጨዋታዎች በሰበሰባቸው 38 ነጥቦች ሊጉን እየመራ የሚገኝ ቡድን ሆኗል። በአንጻሩ ኢትዮጵያ ቡና 19 ጨዋታዎችን አድርገው 32 ነጥቦችን ሰብሶ ሁለተኛ ነው። እንግዲህ ኢትዮጵያ ቡና ከመሪ ኢትዮጵያ መድን በስድስት ነጥቦች ዝቅ ብሎ ነው የተቀመጠው። ሀዲያ ሆሳአናም ተመሳሳይ ሰላሳ ሁለት ነጥቦች አሉት፣ ሶስተኛ ደረጃ ላይ ተቀምጧል። በግብ ክፍያ ብቻ ነው የሚበላለጡት። ኢትዮጵያ ቡና ሰባት ነጥቦች ሲኖረው ሀዲያ ሆሳአና ባንጻሩ አራት ነጥቦችን በመያዝ ነው ሁለተኛና ሶስተኛ ደረጃ ላይ የተቀመጡት። ባህር ዳር ከተማ በ30 ነጥቦች፣ አርባ ምንጭ ከተማም ተመሳሳይ 30 ነጥብ፣ ወላይታ ዲቻም እንዲሁም በ30 ነጥብ እስከ ስድስተኛ ተቀምጠዋል። መቻል፣ ቅዱስ ጊዮርጊስ 29 29 ነጥቦችን የያዙ ቡርኖች ናቸው። ኢትዮጵያ ንግድ ባንክ 28 ነጥብ አለው። ኢትዮ ኤሌክትሪክ 25 ነጥቦችን በመያዝ እስከ 10ኛ ስፍራ የተቀመጡ ቡድኖች ናቸው። የመጨረሻዎቹ አራት ደረጃዎች የያዙት ቡድኖች ሀዋሳ ከተማ በ19 15ኛ ነው። አዳማ ከተማም ተመሳሳይ 19 ነጥብ ይዞ 16ኛ ደረጃ ላይ ተቀምጧል። ስሁል ሽረ በ15 ነጥቦች 17 ተኛ ነው። ወልዋለው አዴግራት ዩኒቨርሲቲ በ9 ነጥቦች 18 ተኛ ደረጃ ላይ እንዲሁ የተቀመጠ ቡድን ያደርገዋል የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የአርባ ምንጭ ከተማው አህመድ ሁሴን ነው። አህመድ ሁሴን እንግዲህ በዘንድሮ የውድድር ዓመት አስር ግቦችን በማስቆጠር ከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። የአምናው የፕሪምየር ሊጉ ከፍተኛ ግብ አስቆጣሪ የነበረው አሊ ሱላይማን በዚህ ሳምንት ባስቆጠረው ሀትሪክ ስምንት ግቦች ላይ መድረስ ችሏል ከአንተነህ ተፈራ ከኢትዮጵያ ቡና አጥቂና ከያሬድ ብርሃኑ ከመቀሌ ሰባ እንደርታው ተጫዋች እነዚህ ሶስቱ ተጫዋቾች አንድ ላይ በመሆን ስምንት ግቦችን በማስቆጠር ሁለተኛ ደረጃ ላይ የተቀመጡ ተጫዋቾች አድርጓቸዋል። በቀጣይ በ22ኛው ሳምንት የሚደረጉ ጨዋታዎች ደግሞ እንግዲህ ይጀመራሉ። ሐዋሳ ከተማ ከኢትዮጵያ ቡና ነገ በሚያደርጉት ጨዋታ የካቲት 30 ማለትም ነገ እሁድ በሚደረጉ ሁለት መርሃ ግብሮች ነው 22ኛው ሳምንት የሚጀመረው። ሐዋሳ ከተማ ከኢትዮጵያ ቡና ጋር ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። ምሽት 12 ሰዓት ሲል ደግሞ ኢትዮ ኤሌክትሪክ እና ስሁል ሽረ የሚያደርጉት መርሃ ግብር ነገ የሚደረጉ የሃያ ሁለተኛው ሳምንት የመክፈቻ ጨዋታዎች ይሆናሉ ተብሎ ይጠበቃል። የኢትዮጵያ ፕሪሚየር ሊግ መረጃዎች እነዚህ ነው የሚመስሉት። ቼልሲን የተመለከቱ መረጃዎችን እናንሰ አንሳ ኤንዞ ማሬስካ ሞይስ ካይሴዶ ከእገዳ እንግዲህ ከእንግዲህ አንድ ቢጫ ካርድ ርቆ እያለም ከሌስተር ጋር እንዲጫወት ስለማድረጉ አደጋ ሲናገሩ፣ ጨዋታዎችን ማሸነፍ አለብን። ሞይስ ካይሴዶ አርፎ አርሰናልን ይጫወታል ብለን ማቀድ አንችልም። ሌስተር ሲቲን ማሸነፍ አለብን ሲለምን የተናገረው ኤንዞ ማሪስካ ስለ ሞይስ ካይሴዶ ሲናገሩ፣ የሞይስ ካይሴዶ አቋም ያለፈውን ታሪኩን ብትመለከቱ ባለፈው ዓመት ከ11 እስከ 12 ቢጫ ካርዶች ነበሩት። ከዛ በፊትም ተመሳሳይ ነበረ፣ ምክንያቱም አማካይ ነው። በትራፊክ ውስጥና አንዳንድ ጊዜ ጥፋቶችን ማድረግ ይኖርብሃል፣ የተለመደ ነው። እስከ መጨረሻው ድረስ ይህንን ማስወገድ እንደሚችል ተስፋ አደርጋለሁ፣ ምናልባትም ከባድ እንደሆነ እያወቅን ሲልም የተናገረው ኤንዞ ማሬስካ ስለ ሮሚዮ ላቪያም ሲናገር መልካሙ ነገር ሮሚዮ ላቪያ አሁን ላይ ያለን ከእኛ ጋር ስልጠናዎችን ጀምረዋል። ተመልሶ ሊመጣ ይችላል፣ ብቁ ሊሆን ይችላል። ነገር ግን ከመጀመሪያው ጨዋታ አይጀምርም፣ ዝግጁ ይኖርበታል። ሲልም የተናገረው በጣም አስፈላጊው ነገር እድልህን ፍቀድልኝ። እሁድ ለት እንግዲህ ደጋፊዎች ያስፈልጉናል። 95 ደቂቃ 100 ደቂቃ ጨዋታዎችን ማሸነፍ ይኖርብናል። ያ በጣም አስፈላጊው ነገር ነው። በዚህ ጊዜ በእኛ ላይ ብቻ እንግዲህ ነው ማተኮር ያለብን ሲልም ነው የተናገረው ኤንዞ ማሬስካ። የሌስተር ተጫዋቾች በገና ድግስ ላይ ኤንዞ ናፍቀህናል የሚል መልእክት ስለማንሳታቸው ተጠይቀው መልእክቱን አላየውትም። በመጨረሻ ለነሱ በጣም እንደምቀርባቸውና ምናልባትም እነሱም ለእኔ በጣም እንደሚቀርቡኝ የሚሰማኝ ግንኙነት ከተጫዋቾች ጋር ለመፍጠር ሞክራለሁ። ምልክቱ ያለው ብቸኛው ምክንያትም ይህ ነው። አሁንም ከብዙ የሌስታ ተጫዋቾች ጋር እገናኛለሁ ምክንያቱም ባለፈው ዓመት ድንቅ የሆነ የውድድር ዘመንን አብረን አሳልፈናል። እናም ደግሞ ለአንዳንዶቹ በጣም ቅርብ ነኝ ሲልም ነው የተናገረው። ስለ ኬርናንድ ዌስቤሪ ሆልም ተናግሯል። በመጀመሪያ ብዙ ጨዋታዎችን አለመጫወቱን ለመቀበል ትንሽ ተቸግሮ ነበር። አሁን ግን ምናልባት ከቆየ በኋላ መረጋጋት እንዳለበት መረዳት እንዳለበት ተገንዝበዋል። አሁን በጣም የተሻለ ነው። ከኮፐንሃቨን ጋር ጠቃሚ ጨዋታን ከመጀመሪያው ጀምረዋል። ይህ ማለት ኬርናንድ ዌስቤሪ ሆል በእውነትም እንደማምነው ያሳየኛል። ኬርናን ዴውስበሪ ሆል እንዲሁ ኮል ፓልመር እዚያ እንደሚጫወቱ ኤንዞም እዚያ እንደሚጫወት ክሪስቶፈር ኢንኩንኩም እዚያ እንደሚጫወቱ ያውቃል። ስለዚህም በጥራት ረገድ እንግዲህ ተጫዋቾች ያሉን ስለዚህ ፉክክር ማድረግ ይኖርበታል ሲልም ነው ኤንዞ ማሬስካ ስለ ኬርናን ዴውስበሪ ሆል እየተናገረው። በክረምቱ የዝውውር መስኮት ከአስተን ቪላ ታዳጊ ያስፈረመው የ19 ዓመቱ ኦማሪ ኬልምን በቼልሲ ከጉዳት መልሰም ዛሬ ማታ ወደ ታዳጊ ቡድኑ ይቀላቀላል ተብሎ ይጠበቃል። የዝውውር ዋጋ ውስጥ ከ20 ሚሊዮን ዩሮ የነበረው ና፣ የአጥቂ አማካኝ ስፍራ ላይ የሚጫወት ሲሆን ለፋይናንሽል ፌር ፕላይ ሕግ ሲባለም የአማትሰን ለቪላ በ40 ሚሊዮን ዩሮ ሲሸጥም በዛ መትክ ነበር ኦማሪ ኬልምንን እንግዲህ ያስፈረሙት። 20 ሚሊዮን ዩሮ ነፃ ትርፍ ማለት እንደሆነ ነው ዘገባዎች የሚያሳዩት። በክረምቴ ተጫዋቾች የዝውውር መስኮት የቪክተር ዮከርሽ የዝውውር ዋጋ በ54 ና 62 ሚሊዮን ፓውንድ መካከል ይሆናል ተብሎ ይጠበቃል። በአውሮፓ ውስጥ ከምርጦቹ አንዱ ሊሆንም እንግዲህ ጎል አስቆጣሪ ተጫዋችም ይሄ የዝውውር ዋጋ በጣም አሪፍ ዋጋ ሊሆን እንደሚችል ነው። ፋብሪሲዮ ሮማኖ መረጃውን ያጋራው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። አሰልጣኝ ሩበን አሞሪም ከደጋፊዎች ጋር ቆመዋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከነገው ጨዋታ በፊት ተቃውሞ ለማሰማት ቀጠሮ ከያዙ የክለቡ ደጋፊዎች ጎን መሆኑን ገልጸዋል። የማንቸስተር ደጋፊዎች ከጨዋታ ከአርሰናሉ ጨዋታ በፊት ከፍተኛ ተቃውሞ ለማሰማት በዝግጅት ላይ መሆናቸውን መግለጻቸው እንዲሁ የማይዘነጋ ጉዳይ ነው። ደጋፊዎች የክለቡ ባለቤቶች ላይ ከሚያሰሙት ተቃውሞ ሁሉም ሰው ጥቁር ለብሶ እንዲመጣም ጥሪ ያቀርበዋል። ክለቡ ውስጥም ላለ ሁሉም ሰው ከባድ ጊዜ ነው፣ እኔ ደግሞ ተጫዋቾቹ፣ ማድረግ የምንችለው ብቸኛው ነገር ማሸነፍ ነው ሲል ሩበን አሞሪም ተናግሯል። አክሎም ሁሉም ሰው የመቃወም መብት አለው፣ ይህንን ማድረግ ጥሩ ነገር ይመስለኛል፣ ሁሉም ሰው ድምጽ አለው ሲልም ነው አሰልጣኝ ሩበን አሞሪም የተናገረው ያሉት ተጫዋቾችን መሰረት ያደረገ የጨዋታ ስልት እየተከተለ አይደለም ብሏል። የቀድሞ የአርሰናል ተጫዋችና የአሁኑ ተንታኝ የሆነው ፖል ሜርሰን ፖርቱጋላዊው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ላይ ትችቱን የሰነዘረው እርሱ አሁንም ተገቢ ያልሆነና ውጤታማ ሊያደርገው የማይችለውን የጨዋታ ስልት እየተከተለ ነው። ከዚህ በፊት ውጤታማ የሆነበትን ሲስተም ሁልጊዜም ውጤታማ ያደርገዋል ማለት አይቻለም። ባሉት ተጫዋቾች ላይ መስራት እያደረገ የጨዋታ ስልትም እየተከተለ አይደለም ሲልም ነው እንደተናገረው ብራዚላዊው የማንቸስተር ዩናይትድ አማካይ ካርሎስ ካሴሜሮ በሰጠው አስተያየት አሁንም ቢሆን ተጨማሪ የመጫወቻ ደቂቃዎችን እንደሚፈልግ ገልጿል። መጫወት ፈልጋለሁ። ሆኖም ግን ሁልጊዜም እንደምለው ለአሰልጣኛችን ለውሳኔው ውሳኔው እንዲሁ ደግሞ ለዚህ ክለብም ትልቅ ክብር አለኝ ብሏል። በየቀኑ ወደ ኦልትራፎርድም ሆነ ካሪንግተን ስሄድ የተቻለኝን ሁሉ ለማድረግ ሞክራለሁ። ስለ ቀጣዩ የውድድር ዓመት ለመነጋገር ተገቢው ጊዜ ላይ ነን ብዬ አላስብም። ነገር ግን የአንድ ተጨማሪ ዓመት ኮንትራትም አለኝ እናም ይሄ ደግሞ አንዱ አማራጭ ነው ሲል ይናገራል። እሁድ ከአርሰናል ጋር ወሳኝ ጨዋታ አለብን። እኔም እስካሁን ድረስ ያለኝን ሁሉ ለመስጠት ዝግጁ ነኝ ሲል ይናገራል። ለጆሹዋ ዘርክዚ እጅግ ደስተኛ ነኝ። እርሱ ጎሎችን እያስቆጠረ እንደሚቀጥልም ተስፋ አደርጋለሁ። ይሄ ለእኛ ትልቅ ጥቅም ይሰጠናል ብለዋል ጆሹዋ ዘርክዚ እጅግ ድንቅ ተጫዋች ነው። እርሱ ትክክለኛ ዘጠኝ ቁጥር አይደለም፣ ሆኖም ግን በዛ ቦታ ላይ ጥሩ ነገሮችን ማሳየት የሚችል ተጫዋች እንደሆነም ገልጿል። የእሁዱ የማንቸስተር ዩናይትድ ተጋጣሚ የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ሚኬል አርቴታ ማንቸስተር ዩናይትድ ጥሩ ቡድን መሆኑን ገልጸዋል። ዩናይትድ ጥሩ ቡድን ነው። ይሄ ቡድን ካሉት ተጫዋቾችና አሰልጣኝ አንጻር እንዲሁም በሪያል ሶሴዳድ ጨዋታ ካሳዩት ብቃት አንጻር በእሁዱ ጨዋታ የሆነ ነገር ማድረግ እንደሚችሉ አስባለሁ። ጨዋታው ፈታኝ እንደሚሆን እንጠብቃለን። ለዚህም ተዘጋጅተናል፣ ሲልም የተናገረው ኔዘርላንዳዊው የማንቸስተር ዩናይትድ አጥቂ ጆሹዋ ዛርክዚ በልምምድ ላይ ታትሮ የሚሰራ ተጫዋች መሆኑን የካሪንግተን ምንጮች ጠቁመዋል። እንደ ምንጮቹ ከሆነ ተጫዋቹ መደበኛ የቡድን ልምምድ ከተጠናቀቀ በኋላም ለተጨማሪ ሰዓታት በካሪንግተን በመቆየት ከረዳት አሰልጣኙ ካርሎስ ፈርናንዴዝ ጋር የሹቲንግ ፕራክቲስ ያከናውናል ተብሏል። ጆሹዋ ዝርክዚ በሁሉም መደበኛ የቡድን ልምምዶች ካሪንግተንን ለቆ የሚሄድ የመጨረሻው ተጫዋች እንደሆነም እነዚሁ ምንጮች አመልክተዋል ነው ሚለው ዘገባው። በክረምቱ የዝውውር መስኮት ከኮንትራት ነፃ ለሚሆኑ የፊት መስመር ተጫዋች ጆናታን ዴቪድ ከአሁኑ በርከት ያሉ የዝውውር ጥያቄዎች እየጎረፍለት ይገኛሉ። ሆኖም ግን የእንግሊዝ ምርጥ ስድስት ቡድኖች ብቻ መቀላቀል የሚፈልገው ተጫዋቹ የዌስትሃምንና የብራይተንን የዝውውር ጥያቄ ውድቅ ያደረገ ሲሆን በአሁኑ ሰዓት ማንቸስተር ዩናይትድና ቼልሲ በተጫዋቹ ላይ ፍላጎት ካላቸው ክለቦች መካከል ናቸው። በተጨማሪም ተጫዋቹ በወደፊት ክለቡ ላይ በችኮላ ውሳኔ መስጠት አይፈልግም፣ ተረጋግቶና ጊዜ ወስዶ ምርጫውን የሚያሳውቅ እንደሆነም ነው ለከቼንድ ኦፍሳይድ ሀሳቡን የሰጠው። ስፖርቲንግ ሊዝበኖች ለአይምሪው አጥቂያቸው ቪክተር ዮከርሽ ካላቸው አክብሮት አንጻር ተጫዋቹ ላይ የለጠፉትን የ100 ሚሊዮን ዩሮ የዝውውር ዋጋ በመተው ከ65-75 ሚሊየን ዩሮ ለሚያቀርብላቸው የትኛውም ክለብ ጋር ለመደራደር ወስነዋል። በክረምቱ የዝውውር መስኮት ከስፖርቲንግ ሊዝበን የመልቀቁ ነገር አይቀሬ የሆነ የመጣው ቪክተር ዮከርሽ ላይም እንግዲህ ማንቸስተር ዩናይትድን ጨምሮ የተለያዩ የአውሮፓ ታላላቅ ክለቦች ፍላጎት አላቸው። ማንቸስተር ተጫዋቹን የግል የማድረግ እድሉ በክረምቱ የሚኖረው የገንዘብ አቅምና በሚሳተፍበት የአውሮፓ መድረክ ውድድር ላይም ይወሰናል ተብሎ እንደሚጠበቅ ነው ፋብሪት ሲሮማኖ የገለጸው። ጆሽዋ ዘርክዚ አርሰናልን ስለ መቅጠም ሀሳቡን ሰጥተዋል። ደስ ይላል፣ ጥሩ ጨዋታን ታያላችሁ ሲልም ነው የተናገረው። የዩናይትድ ስታፍ ጆሽዋ ዘርክዚ ከዋና ቡድን አሰልጣኝ ካርሎስ ፈርናንዴዝ ጋር ለተጨማሪ ልምምድ ዘወትር ወደ ኋላ እንደሚቀር ተናግረዋል። አብዛኛውን ጊዜ አካላዊ ሁኔታውን ለማሻሻል ጭምር የልምምድ ሜዳውንም የሚለቀው የመጨረሻው ተጫዋች እርሱ እንደሆነ ጭምር ታይምስ ስፖርት ዘግቧል። ራፋኤል ቫራን በሪያል ማድሪድ እና በማንቸስተር ዩናይትድ መካከል ስላለው ልዩነት ይናገራል። በማድሪድ ውስጥ ባለፉት ዓመታት በክለቡ ጥሩ መዋቅር እንደነበር ማየት ትችላለህ። ተጫዋቾች ይመጣሉ ይሄዳሉ፣ ነገር ግን ሁሌም ጠንካራ መሰረት አለ። እኔ በ18 ዓመቴ እዛ ስደርስ በመልበሻ ክፍል ውስጥ ምንም አይነት ኃላፊነት አልነበረኝም። ለመማር ብቻ ነበር የተገኘሁት። ከመጫወት በፊት እንድትሻሻልም ነገሮችን መማር አለብህ። በዩናይትድ ውስጥ ደግሞ ወጣት ተጫዋቾች በከፍተኛ ዋጋ አስፈርመው በቀጥታ ይጫወታሉ። በተለይም ይህ ፕሪሚየር ሊግ ነው። በአንዴ ብዙ ኃላፊነት ተጥሎብህ ነው በከፍተኛ ደረጃ የምትጫወተው። ይሄ ደግሞ ተጫዋቾች ላይ ራሱን የቻለ ትልቅ ተጽዕኖም ይፈጥርባቸዋል ሲልም ነው ራፋኤል ቫራን የተናገረው። ሊቨርፑልን የተመለከቱ መረጃዎችን እናንሰ ሊቨርፑል ከሳውዛምተን ጋር ጨዋታቸውን ያደርጋሉ። ምሽት 12 ሰዓት ላይ ነው ይሄ ጨዋታ የሚደረገው አንፊልድ ሮድ ላይ መርሃ ግብሩ ይደረጋል። ሊቨርፑል በሊጉ ካደረጋቸው ያለፉት አምስት ጨዋታዎች ውስጥ ሶስቱን ደል ሲያደርግ በሁለቱ ከሜዳ ውጭ ባደረጋቸው ጨዋታዎች ደግሞ አቻ ተለያይቶ ሳውዛምተንን የሚገጥም ይሆናል። ሊቨርፑል በአጠቃላይ ከእነዚህ አምስት ጨዋታዎች አስር ጎሎችን ያስቆጠረ ሲሆን በአንጻሩ ደግሞ አምስት ግብ አስተናግዷል። ሳውዛምተን በአንጻሩ በሊጉ ባደረጋቸው ያለፉት አምስት ጨዋታዎች አንድ ድል ብቻ ነው ማድረግ የቻለውም፣ በተቀሩት አራት ጨዋታዎች ደግሞ ሽንፈትን ቀምሷል። ሳውዝሃምተን በአጠቃላይ ባለፉት አምስት ጨዋታዎች 15 እንግዲህ ግቦችን ሲያስተናግድ በአንጻሩ ደግሞ ሶስት ግሎችን ብቻ ነው ማስቆጠር የቻለው። ሊቨርፑል ከሳውዝሃምተን ጋር በአጠቃላይ 48 ጊዜ ተገናኘ ሲሆን ሊቨርፑል 32 ጨዋታዎችን ድል በማድረግ ቀዳሚው ሲሆን፣ አምስቱ ጨዋታዎች ደግሞ ሳውዝሃምተን ድል ሲያደርግ፣ በቀሩት 11 ጨዋታዎች አቻ ሁለቱም ክለቦች አቻ የተለያዩበት ነው። እንግዲህ የቡድን ዜና ለመመልከት ያክል ጆ ጎሜዝ፣ ኮነር ብራድሌ እና ታይለር ሞርተን ባጋጠማቸው ጉዳያት ምክንያት ከዛሬው ጨዋታ ውጪ ናቸው። በሌላ በኩል ኮዲ ጋክፖ ለዛሬው ጨዋታ ሊደርስ እንደሚችል ይነገራል ነው እየተባለም የሚገኘው። በዚህ መሰረት አሊሰን ቤከር በግብ ጠባቂነት ይኖራል። ትሬንት አሌግዛንደር አርኖልድ፣ ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ ና ሮበርትሰን በተከላካይ ስፍራ ላይ ይኖራሉ። ግራቨንበርች ና ማካሊስተር፣ ሙሐመድ ሳላ፣ ሶቦዝ፣ ላይ ዲያዝ ና ጆታ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፊ ነው የሳውዛምተን አሰልጣኝ ኢቫን ጁሪች እንዳረጋገጡት ከሆነ ከዛሬው ጨዋታ አደም ላላላ እና ጃን ቤንድራክ ውጪ መሆናቸውን አረጋግጠዋል። ሌሎቹ ግን ይኖራሉ ተብሎ ነው የሚታሰበው። ሌስሊ አክቹኮም በቅጣት ምክንያት በዛሬው ጨዋታ ላይ አይኖርም። ስለዚህም ራምስዴል በግብ ጠባቂነት ይኖራል። ብሪ ኮብቻት፣ እና እንዲሁ ደግሞ አሪቦ በተከላካይ ስፍራ ላይ ሲኖሩ፣ ሳግዋራ፣ ሲምቦልኔ፣ ዳውንሰን፣ እንዲሁ ደግሞ ፒተርስም ይኖራሉ። ፈርናንዴስ፣ ሱሌማና እና አውናቹ በቋሚነት ይሰለፋሉ ተብለው የሚጠበቁ ተጫዋቾች ናቸው። ሊቨርፑል በጣም የሚገርም ክለብ ነው። ምክንያቱም ደጋፊዎች ከተጫዋቹ ጋር ያላቸው ግንኙነት በጣም ይለያል። ደጋፊው ለተጫዋቾች የሚያሳዩት ክብርና ፍቅር ክለቡን ልዩ እንዲሆን አድርገውታል ያለው ደግሞ ሞሐመድ ሳላህ ነው። ክለቡ የእያንዳንዱን ጨዋታ እያሸነፈ ሲሄድ፣ ይሄ ነገር ሁልጊዜም የቡድን ውጤት ነው። ሮብ ቀን እንዳየኸው ነው፣ ተጫዋቾች ከተቀያሪ ወንበር መጥተው ቡድኑ ላይ ትልቅ ተጽዕኖን እያሳደሩ ነው። ይሄ ነገር ሁሌም እንግዲህ ቢሆን የቡድን ውጤት ነው ሲል ቨርጅል ቫንዳይክ ይናገራል። ሌላኛው አርኔ ስሎት ሲናገሩ በጨዋታው እጅግ በጣም እድለኞች ነበረን። ማይክል ጆርዳን በአንድ ወቅት እንዲህ ብሎ እንደነበር አስታውሱ፣ ጠንክረህ በምትሰራበት ጊዜ እድልህ እየጨመረ ይመጣል ብሎ ነበር ብሏል አርኔ ስሎት ስለ ፓሪ ሰን ጀርሜኑ ድል ከእድል ጋር አያይዘው ሲናገሩ ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ኤንድሪክ ፊሊፔ በዋናው ቡድን መቀጠል ከፈለገ ትዕግስት እንደሚገባው በቴክኒካል ሰራተኞቹ አማካኝነት ተነግሮታል ብሎ አል ፋብሪዚዮ ሮማኖ በዘገባው። ኤምባፔ በሚችለው ሀይል ለመስጠት ዝግጁ ነው። ፈረንሳዊ አጥቂ ኬልያን ኤምባፔም ለጨዋታው እንግዲህ ዝግጁ ነው ለነገው ጨዋታ ክለቡ ተጫዋቹ ያሁኑ ብቃቱን 100% ሆኗል በማለትም ለማርካ ተናግሯል። ኤምባፔ ባለፉት ሁለት ጨዋታዎች አጥቃብ የሚባል እንቅስቃሴን ማስመልከት የቻለ ሲሆን በነገው ጨዋታም ያለውን ይሰጣል ተብሎ ነው የሚጠበቀው። በሪያል ማድሪድ እና በጆሹዋ ኬሚች መካከል ምንም አይነት ንግግር አልነበረም። ለሪያል ማድሪድ የመጀመሪያ ሁለተኛውም፣ ሶስተኛውም፣ አራተኛና አምስተኛውም ምርጫ ሁልጊዜም ትሬንት አሌክዛንደር አርኖልድ ብቻ ነው ብሏል ፋብሪትሲዮ ሮማኖ ነው። ስድስተኛና ሰባተኛው ምርጫ እሱ ብቻ ነው ማለትም እችላለሁ ብሏል ፋብሪትሲዮ ሮማኖ ነው ሲናገር ቪኒ ጁኒየር ውል የማራዘም ሂደቱ መጨረሻ ክፍል ላይ ደርሷል። ብራዚላዊው ኮኮብ ቪኒሲዮስ ጁኒየር ውል ለማራዘም እየተደረገ ያለው ድርድር ሂደት የመጨረሻው ክፍል ላይ ደርሷል ሲል አስ መረጃውን አጋርቷል። ሰሞኑን ወደ ሳዑዲ ያመራው ያመራል ሲባል የሰነበተው ቪኒሲዮስ ጁኒየር በሎስ ብላንኮቹ ቤት ያለው ውልን ለማደስም ከክለቡ ጋር ያለውን ግንኙነት አሪፍ ላይ ነው ተብሏል። ሪያል ማድሪድ የማሸነፍ ግምት አለው ብለዋል ጃኒ ኢንፋንቲኖ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ለፊፋው ፕሬዝደንት ጃኒ ኢንፋንቲኖ እንዲህ ሲሉ ይጠይቁታል፣ የዓለም ክለቦች ዋንጫን የማሸነፍ ግምት ያለው ክለብ የትኛው ነው? ይሉታል። ጃኒ ኢንፋንቲኖ ሲናገረም በሚገባ ሪያል ማድሪድ፣ ማንቸስተር ሲቲ፣ ባየር ሚኒክ እና ፓሪስ ሰንት ጀርሜን የማሸነፍ ግምት አላቸው። እነዚህ ክለቦች በጣም ምርጥ ተጫዋቾች ያሏቸው ሲልም ነው የተናገረው። ተጫዋቾችን የምለካው ሜዳ ላይ ነው ብለዋል ጓርዲዮላ። የማንቸስተር ሲቲ ዋና ሰልጣኝ የሆነው ፔፕ ጓርዲዮላ ጃክ ግሪሊሽ ከሰሞኑ የአልኮል መጠጥ እንግዲህ መጠጥቶ መታየቱ ችግር እንደማይሆንባቸው ገልጸዋል። ጃክ ግሪሊሽ ከቀናት በፊት በኤፌ ካፕ ጨዋታ በኋላ በተለያዩ ምሽት ቤቶች ተዘዋውሮ መጠጦችን ሲጠጣ መስተዋሉ ሲዘገብ ነበር። በተጨማሪም በምሽት ቤቱ ለነበሩ ተጠቃሚዎችን በሙሉ ሂሳቡን ከፍሎ መውጣቱም ተገልጿል። በጉዳዩ ላይ አስተያየታቸውን የሰጡት ፔፕ ጓርዲዮላ ተጫዋቾችን የሚመለከው ሜዳ ላይና ልምምር ላይ ምን ሰሩ በሚለው ነው ብለዋል። አክለውም ሁሉም ተጫዋቾች የግል ሕይወት አላቸው ማድረግ የሚፈልጉትን ነው ያደርጉ ሲልም ነው ፔፕ ጓርዲዮላ እንዲሁ የተናገረው። ማንቸስተር ሲቲ ግን በክረምቱ ጃክ ግሬሊሽን በቅናሽ ዋጋ ለመሸጥ ፈቃደኞች ናቸው። ቶትናም ከዚህ ቀደም ከእርሱ ጋር ሲያያዝ ቆይቷል። አሁንም ፈላጊው እንደሆነ ነው ሜይል ስፖርት የዘገበው። ፔፕ ጓርዲዮላ ስለ ማንቸስተር ሲቲ ፈራሚዎች ይናገራል እዚህ መጫወት ይፈልጋሉ። ትኩረታቸው በስልጠናው ላይ ነው። አንድ ቦታ ላይ እንግዲህ ስትደርስ እናም ሁሉም ነገር ደግሞ አዲስ ሊሆን የሚገርም ትኩረትም ይኖራል፣ ሲል የተናገረው ፔፕ ጓርዲውላ ከዓለም ክለቦች ዋንጫ በኋላ ምን ያክል ረፍት እንደሚያደርግም ሲጠየቅ፣ እዚያ ያሉት የጎልፍ ጨዋታዎች በጣም ጥሩ እንደሆኑ ተነግረውኛል። ጀርባዬን የሚፈቅድ ከሆነ በደንብም አሳያለው ሲልም ጭምር ነው የተናገረው። የት ወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናን ለእናንተ ለማቅረብ ወዳለሁ። ፎርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ።